ዛሬ በአዲስ መጥቻለሁ። እንግዲህ ዛሬ ይዤላችሁ የመጣሁት የአንዲት እህታችን የስደት ህይወት ገጠመኝ ነው ማለት ነው። ይህንን ደግሞ ለእናንተ ላካፍላችሁ ይጠቅመናል፣ እንማርበታለን ብዬ ነው። ቪዲዮውን እስከ መጨረሻ ተከታተሉ ማለት ነው። አሰላሙ አሌይኩም ወረህመቱላ ወበረካቱ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁል? ደህና ናችሁ ሆይ? ሁላችሁንም ሰላም ሰላም ብያለሁ ማለት ነው። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። ዛሬ በአዲስ ቪዲዮ መጥቻለሁ። ውድ ቤተሰቦች ሁላችሁንም ከልብ አመሰግናለሁ ለምታበረታቱኝ፣ እንዲሁም ደግሞ አንዳንድ አስተያየቶች ለምሰጡኝ ከልብ ነው የማመሰግናችሁ ማለት ነው። አሁንም ደግሞ እገዛችሁ አይለኝ እላለሁኝ። ለቤት አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ወደ ቤት ተቀላቀሉ፣ ቤተሰብ ሁኑ፣ አበረታቱኝ ማለት ነው። አሁንም የእናንተ እገዛ ያስፈልገኛል በሸርም በላይክም እንዲሁም ደግሞ አስተያየታችሁን ኮመንት ላይ በመጻፍ አበረታቱኝ እላለሁ። ሰብስክራይብ አድርጉልኝ። ውድ ሀገሬ ልጆች አበረታቱኝ ማለት ነው። እንግዲህ ዛሬ ይዤ ላችሁ የመጣሁት የአንዲት እህታችን በስደት ላይ የገጠማትን እሱ ነገር ደግሞ ለእናንተ ላካፍላችሁ መጥቻለሁ ማለት ነው። ከዛ በፊት ግን ሳብስክራይብ፣ ላይክ እንዳትረሱ እንዲሁም ደግሞ ሸር አድርጉልኝ ማለት ነው። እንግዲህ እህታችን የምትኖረው ወይም የኖረችው በሳውዲ አረቢያ እንደማንቻችንም ያው እንግዲህ ተሰዳ ነው ያለችው ማለት ነው። ከሳውዲ አረቢያ እንግዲህ ወደ ሀገር ገብታለች ለጊዜው ማለት ነው። ነገር ግን ሳኡዲ አረቢያ ከገባች በጣም ረጅም ጊዜ ቆይታለች። አብዛኛውን ጊዜ እኛ ሴቶች እድሜያችንን እየጨረስን ያለ ነው፣ በተለይ አሁን ላይ የው በስደት ነው ማለት ነው። እንግዲህ ይቺ እህታችን እንደ ማንኛውም ሰው ራሴን እለውጣለሁ እንዲሁም ቤተሰቦችን አግዛለሁ ብላ ስደት ላይ አስራ ሶስት አመት እንዲሁም ከዛ በላይ ቆይታለች ማለት ነው። አንዳንድ ጊዜ ምን አለ መሰላችሁ እድሜ ከበኋላ ላይ ነው የምናስታውሰው እንጂ ወዲያው ስንመጣ ወይም በልጅነታችን ያለን ነገር አናስታውስም እየሰራን ነው ምን ችግር አለው እያን እነዚህ ነገሮች ችላ እንላለን ራሳችንን ህይወታችንን ነገ የራሳችን እንትን ለማሰብ ወደ ኋላ እንትን እንላለን ማለት ነው ነገሮች ሁሉ የሚገቡን ሁሉም ነገር ካለቀ በኋላ ጉልበታችን ከደከመ ለመስራት ቲታክተን አንዳንድ ማለት በወጣትነት ጊዜ እና እድሜያችን እየጨመረ በመሄድ ጊዜ ያለው እንትን ኤነርጂያችን በጣም ይለያያል። እንግዲህ ይችታችን ረጅም አመት ቆይታ ለአስራ ሶስት አመት ቀላል አይደለም። አብዛሃኞቻችን እንደዚ ሆነ የተቀመጥነው በጣም ለረጅም አመት አረብ አገር እንኖራለን። አገርም ገብተን ደግሞ መልሰን እንመለሳለን። እንደዚህ ነው በቃ የኛ ህይወት ማለት ነው። እንግዲህ ወደ እህታችን ስሄድላችሁ እህታችን ከአስራ ሶስት አመት በላይ ነው ሳውዲ አረቢያ የኖረችው። ያው እንግዲህ ከመጣሽ ጀምሮ ወደ ኢትዮጵያ አትሄድም። ኢትዮጵያ ብሯን የምትልከው በእናቷ ስም ነው። ያው እንግዲህ ቤስሩሌ ቦታ ግዙልኝ አላለችም። ብሯ እንደሚቀመጥላት ነው የምታውቀው። አስራ ሶስት አመት ሙሉ እየሰራችው ብሯ ያው ከእናቷ ጋር በእናቷ ቡክ ነው የሚቀመጠው ማለት ነው ይቅርታ በመሀል ተቋርጦ ነው ማለት ነው። እና እንግዲህ ይቺ ህታችን እየሰራች የምትልከው በእናቷ ስም ነው። እናቷ ላይ ብር እንዳለ ያው ታቃለች። ምክንያቱም እየላከች ነው የምትልከው ሁሉ ቸክ እያደረግች ይህን ያህል ብር ልክ ያለ ይህን ያህል አለኝ፣ ይህን ያህል ልክ ያለ ይህን ያህል አለኝ እያለች አስራ ሶስት አመት ሙሉ የሰራችውን ብር እንግዲህ ልጅቱ የገመተችው ወደ ዘጠኝ ሚሊየን ብር ነው ማለት ነው። እንግዲህ አስራ ሶስት አመት ሰርታለች። እሷ ያሰበችው ደግሞ ወደ ዘጠኝ ሚሊየን ብር ነው። እንግዲህ ሀገራችን ላይ ቤተሰብ ሙሉ በሙሉ ያስቀምጣል ማለት አይቻልም። ምክንያቱም አንዳንድ ቤተሰቦች እንግዲህ ቤታቸው የቸገራቸው የሚበሉት የሚጠጡት ላይኖር ይችላል፣ እንዲሁም ደግሞ የተሟላላቸው ሊሆኑ ይችላል ማለት ነው። የሁሉም ቤተሰብ አንድ ነው ማለት አይቻልም። እንግዲህ እህታችን እንግዲህ ይህን ያህል ብር አለኝ እንግዲህ ሀገሬ ልግባ ይበቃኛል ብላ እንግዲህ ያው ወደ ሀገር ለመሄድ አሰበች ከማሰብም ደግሞ ሀገር ገባች ሀገር ገብታ ግን ያንን ዘጠኝ ሚሊዮን ብር አግኝተዋለች አላገኘችውም ወደሚለው ነው አሁን የምንገባው ትልቁና ዋናው ነገር ይሄ ነው ማለት ነው እንግዲህ ይህቺ እህታችን ስደት ደክማለች። በጣም ብዙ ጣውረድ ያሳልፋለች። አስራ ሶስት አመት ማለት ሀገር እንኳ ሄዳ ቤተሰብ አይታ ትንሽ ተንፈሳ ወይም አርፋ አልመጣችም። ሙሉውን አስራ ሶስት አመት ስራ ላይ ነው ያሳለፈችው። ሰው ቤት ነው ያሳለፈችው። እንግዲህ ከዛ በኋላ ብሯን እየላከች እንዲቀመጥላና ያደረገችው ቦታም ግዙ አላለች። ቤትም ስሩልኝ አላለች። ምንም አላለችም ብሯ፣ ጥሬ ብሩ እንዲቀመጥላት ነው ያሰበችው። ነገር ግን ሄዳ የገጠማት በጣም ሌላ ነገር ነው ተቃራኒ የገጠማት ማለት ነው። እንግዲህ የምር እኔ ራሱ በጣም ደንግጫል ይህን ነገር ስሰማ። ግን ብዙዎቻችን እንማርበታለን። አንዳንድ ጊዜ እህቶች፣ ልብ እያል የምንሄደው ነገር ሰው ሲነግረን ወይም የሰው እንትን ስንሰማ ወደ ራሳችን አምጥተን እኛ ጠንካራ እንዲንሆን ያን ነገር እንድንማርበት ማናደርግ ብዙ እህቶች አለን። ብንማርበት ጥሩ ነው ብዬ አስባለሁ ይሄ ነገር አሁን ለሁላችንም ትምህርት ይሆናል እንግዲህ ይቺ እህታችን እንግዲህ ከአስራ ሶስት አመት በኋላ ሀገሯ ገብታ ቤተሰብ ጋር ተገናኘች ያው እንግዲህ እንዳልኳችሁ ዘጠኝ ሚሊዮን ብር አለ ብላ ነው እሷ የገባችሁ ነገር ግን እንደ ጠበቀችው አልሆነም እናቷ ቡክ ላይ ያለው ብር በጣም ያስደነግጣል ምክንያቱም እናቷ ቡክ ላይ ያገኘችው ሶስት መቶ ብር ነው በኢትዮጵያ ማለት ነው እኔ ራሱ ለማመን የከበደ ማለት ነው ምክንያቱም ወንድሞች አሏት ልጅቱ። ይህን ሶስት መቶ ብር ብቻ ነው እናቷ ቡኬ የተገኘው ሲባል ልጅቱ ማመን ያቃታት። እናቲቱን ደግሞ ወንድሟ ስላለ እናቲቱን ሳትወድ በግዷ አንድ ይህን እንሰራለን፣ አንድ ይህን እንነግዳለን እያለ ወንድሟ እናቲቱን የግዴታ እያስወጣ ብር፣ አንዱ ሲከስርበት አንድ ስራ ይጀምራል፣ አንዱ ሲከስርበት አንዱ ስራ ይጀምራል። በዛ ምክንያት ወንድሟ ብሩን አባክኖት እንግዲህ በጣም በሚያሳዝን ሁኔታ እህታችንም ራሷን ስታ፣ በጣም በሚያሳዝግ ሁኔታ አሁን ራሷን የማታቅም ሩቃ እየተቀራላት ነው። ቁርአን ማለት ነው እየተቀራላት ነው። ሙስሊም ስለሆነች ልጅቱ እንግዲህ እህታችን፣ አላህ ሀፊዋን የመልስላት፣ ዱአ አድርጉላት። የምር ያማል። ልጅነቷን፣ ጉልበቷን፣ ሁሉ ነገሯን አርግፋ እንግዲህ ለማመን የሚከብድ ለማመን የሚከብድ ይቅርታ፣ ግን በመሀል እየተቋረጠብኝ ነው ማለት ነው። ሶስት መቶ ብር በጣም እኔ አላቅም። እንግዲህ እህታችን የብሩ ነገር ያሳዝናል። ግን ደግሞ እህታችን እንድትተረፍ ሁላችሁም አድርጉላት ማለት ነው። እንግዲህ እህታችን ያለችው በጣም ራሷን ስታለች። ማስታወስ ምን ማለትም አትችልም አሁን ላይ። ወይ ከገንዘቧ አልሆነች፣ ወይ ከራሷ አልሆነች። እንግዲህ ይታያችሁ አሁን ጤናዋን ማጣች፣ ገንዘቧን ማጣች። አያችሁት የኛ ነገር እንዴት ነው ማለት ነው። እንግዲህ እሷ አሩቃ እየተቀራላት ነው፣ አላህ አፊዋን የመልስላት ሁላችሁም ዱዓ አድርጉላት በየእምነታችሁ ማለት ነው። እና ውድ ቤተሰቦች፣ ውድ እህቶች፣ በስደት የምትገኙ ወንድሞችም እህቶችም ልብ ብላችሁ የምትሰሙት ነገር ምንድን ነው? አንዳንድ ወንድሞች፣ አንዳንድ እህቶች በጣም ቁም ነገር ሲነግሩን አንሰማም፣ አናዳምጥም። ግን ሲደርስብን ከመጎዳታችን በፊት አስቀድመን በአንዳንድ ወገኖቻችን እንደዚህ ሲጎዱ እኛ ራሳችን ጥንቃቄ ብናደርግ ጥሩ ነው ማለት ነው። ስዴት ላይ እንደዚህ እየተንገላታን ማንም ዙሮ ስለማያየን እኛ እራሳችንን ለቤተሰብ አትርዱ ሳይሆን እርዱ ግን በሚሆን ነገር ነው ማለት ነው። እንግዲህ እህታችን በጣም ታሳዝናለች። አለ ሀፊዋን የመልስላት እና ሁላችሁም ከዚህ ነገር ምን ትማራላችሁ? ምን እናንተ ብትሆኑ ምን ታደርጋላችሁ? ምን ትላላችሁ ማለት ነው። ይህንን ደግሞ ኮመንት ላይ አስተያየታችሁን አስቀምጡ። እኔ ግን በጣም ነው ያዘንኩት። ልብ ይሰብራል፣ ያሳዝናል። ነገር ግን እንጃ አላቅም እህታችን እንግዲህ ፌንት ነቅላ ነው የወደቀችው። እራሷንም ልታቃ አልቻለችም። እንግዲህ አላህ ፊዋን ይመልስላት፣ ዱዓ አድርጉላት ማለት ነው። እንግዲህ እናንተም ደግሞ ምን ትላላችሁ? በዝን ነገር አስተያየታችሁን ኮመንት ላይ ያስቀምጡልኝ። እንግዲህ ሁላችሁም ይሄን ነገር ትማሩበታላችሁ ወይም ትተገብሩታላችሁ ብዬ ላካፍላችሁ ብዬ ነው። በቀጣይ ቪዲዮ እስከምንገናኝ እዚሁ ላይ ጨርሳለሁኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ